ሰላም ጤና ስጥልን ውድ የሀረር ግሎባል ኔትወርክ ተከታታዮቻችን፣ ሳምንታዊውን የሾውቢዝ መረጃ ይዘንላችሁ መጥተናል። እንደተለመደው በሳምንቱ ውስጥ የተከናወኑ በመዝናኛው ዓለም አበይት ጉዳዮችን የምንቃኝ ይሆናል። እንዲሁም የአሜሪካው የዩኤስ ቦክስ ኦፊስ የፊልም ደረጃም ከአንደኛ እስከ አምስተኛ የምንቃኝ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያደርጉ። ተወዳጁ አቀንቃኝ ድምፃዊ ቴድሮስ ካሳሁን ኮንሰርት ትርፍ ለመቄዶንያ ሊበረከት እንደሆነ ተገለጸ። የዘንድሮ የሰሜን አሜሪካ የእግር ኳስ ውድድር ዝግጅት የሚካሄደው በሰሜን አሜሪካ ሲያትል ግዛት እንደሚካሄድ ይታወቃል። ጁላይ አራት የአሜሪካ የነፃነት በዓልን በመሆኑ ከዚህ ዝግጅት ጋር ለአንድ ሳምንት የሚካሄድ የእግር ኳስ ውድድርም ይካሄዳል። ኢትዮጵያንም ከተለያዩ የአውሮፓ የአሜሪካና ካናዳ ሀገራት በመሰባሰብም ሳምንቱን በልዩ ሁኔታ ያሳልፉታል። በዚህ ዝግጅት ላይም ተወዳጁ ድምፃዊ ቴድሮስ ካሳሁን የሙዚቃ ስራዎችን እንደሚያቀርብ አስታውቋል። የዚህ ዝግጅት ፕሮሞተር ደረሽ ሲባልም በተለያዩ ጊዜያት በርካታ ድምፃያንን በማምጣት ባለፉት ሰላሳ ዓመታት ድንቅ ስራዎችንም መስራት ችሏል። ይህ ፕሮሞተር ታዲያ በዘንድሮ ኮንሰርት ቴዲ አፍሮን የጋበዘ መሆኑን አስታውቆ ትርፉ አጠቃላይ ከወጪ ቀሪ ተጣርቶ ገቢው ለመቄዶንያ እንደሚለገስ አስታውቋል። ለአንድ ሳምንት በሚቆየው ዝግጅት ላይም ሳሚዳንና ኩኩ ሰብስቤ ሲጣመሩ፣ ሮፍናን፣ ልጅ ሚካኤል፣ አስቴር አወቀ፣ ዮሀናም መድረኩ ላይ ስራቸውን ያቀርባሉ። አራት ሚሊዮን ብር ወጪ የሆነበት 1159 ፊልም ተመረቀ። 1159 ፊልም ሰኔ 16 በርካታ የኪነ ጥበብ ታዳሚያን የፊልሙ ተማሪያኖች እንዲሁም ጥሪ የተደረገላቸው በርካታ እንግዶች በተገኙበት ነው በብሔራዊ ቲያትር በድምቀት የተመረቀው። ፊልሙን ሰርቶ በማጠናቀቅ ሁለት ዓመትና አራት ሚሊዮን ብር እንደጨረሰ የተገለጸ ሲሆን አንድ ሰዓት ከ43 ደቂቃም ርዝማና ያለው አርቲስት ካሳሁን ፍሳ ማንዴላ፣ አርቲስት ሙሉ አለም ጌታቸው፣ አርቲስት ዘላለም ይታገሱ፣ አርቲስት ማህሌት ፍቃዱ እንዲሁም ቲክቶከር አርቲስት መቅደስ በትወና የተሳተፉበት ሲሆን ደራሲ ኤልያስ ደዋም፣ ዳይሬክተር አማሃ ድጉማ፣ ፕሮዲሰር ዮሳካ ዮናስ እና ናትናኤል ሄኖክ በፊልሙ ላይ ተሳትፈዋል። ፊልሙ በአናሜል ኢንተርቴንመንትም ተዘጋጅቶ ቀርቧል። በፊሊፒንስ በተካሄደ ሚስ ሱፐር ሞዴል ወርልድ ዋይድ ውድድር ላይ ኢትዮጵያን በመወከል የተሳተፈችው ሩት ይርጋለም የአራተኛ ደረጃን በማግኘት አጠናቀቀች። በፊሊፒንስ በተካሄደው ሚስ ሱፐር ሞዴል ወርልድ ዋይድ ውድድር በአንደኝነት ያሸነፈችው አሜሪካዊቷ ስትሆን ያዘጋጁ ሀገር ፊሊፒንስ ደግሞ ሁለተኛ ወጥታለች። በሶስተኝነት ያሸነፈችው ደግሞ የኤኳዶራ ተወዳዳሪ ስትሆን ኢትዮጵያን ወክላ በስፍራ የነበረችው ሩት ይርጋለምም አራተኛ ደረጃን በማግኘት አጠናቃለች። ሩት ይርጋለም በህዝብ ምርጫ በሚለው ዘርፍ ደግሞ አንደኛ ወጥታለች። ሞዴል ሩት የ24 ዓመት እድሜ ሲኖራት በማርኬቲንግ ማኔጅመንት ናሽናል አቪዬሽን ኮሌጅ በመመረቅ በሞዴሊንግ ዘርፍ ላይ በመሰማራት እንቅስቃሴ በማድረግ ላይ ትገኛል ትገኛለች። ከዚህም በተጨማሪ ሩት በኢንተርናሽናል ሞዴል ሰርቲፋይድ ስትሆን በሞዴሊንግ ኢንዱስትሪ ላይ ከአምስት ዓመት በላይ ልምድና ተሞክሮ ያላት ብርቱና ጠንካራ በራስ መተማመን ያላት የኢትዮጵያን ባህል በትውፊት ወቅት ለማስተዋወቅ ሌተቀን እንደምትተጋ አስታወቃ ነበር። ሩት ሚስ ወርልድ ኢትዮጵያ ላይ አሸናፊዎች አሸናፊ በተዘጋጀው የ2024 ውድድር ላይ ሁለተኛ መውጣቷ ይታወቃል። እንዲሁም ሚስ አዲስ አበባ የቁንጅና ውድድር ላይ አንደኛም በመያዝ አጠናቃለች። የአማዞን መስራች ጄፍ ቤዞስ እና እጮኛው ላውረን ሳንቼዝ ከዛሬ ጀምሮ በጣሊያን ለሶስት ቀናት በሚቆይ ድል ባለ ሰርግ ሊጋቡ እንደሆነ ተገለጸ። ሰርጋቸው አረገደች ምድር ተብሎ ሊዘፈንለት ከአይነት አይነቱ ሊበላ መጠጥ እንደ ውሃ ፏፏቴ ሊፈስ በሚሊዮን የሚቆጠሩ ዶላሮች ተበጅቶለታል። ግን ሰርጋቸው የአብርሃምና የሳራ ይሁን የሚል ምርቃት ብቻ አላጀበውም። ባለቢሊዮን ዶላር ቱጃር ሰርጉን የሚጀምረውም በውዝግብ ታጅቦ ነው። ውዝግቡ ደግሞ በተቋሙ ሰልፎች ጭምር የተደገፈ ነው። ይህ ለቢሊየነሩና ለቀድሞው የፎክስ ቲቪና ኤቢሲ ጋዜጠኛ ሁለተኛ ጋብቻ ብቻ ነው የሚገቡት። ጥንዶቹ ለተወሰነ ዓመታት አብረ ይኖሩ ሲሆን እንደ ኤሮፓያን አቆጣጠር በግንቦት 2023 ደግሞ የቃል ኪዳን ቀለበት በማሰር እጮኛሞች መሆናቸውን በይፋ አውጀዋል። ስለ ሰርጉ ምንም አይነት ዝርዝር መረጃ የለም። ነገር ግን በመጀመሪያው እቅዳቸው መሰረት ቅዳሜ ዕለት በጣሊያን ቬነስ መሃል ከተማ ታሪካዊ በሆነ ስኮላ ግራንዴ ፍጻሜውን እንደሚያገኝም ተሰምቷል። ይሁን እንጂ ቢሊዮነሩ ከፍተኛ ገንዘብ የተመነለት ይህ ሰርግ የሚፈጥረው ግርግርና ሁከት ተቃውሞም ቀስቅሷል። ስለዚህ የሰርጉ አጋፋሪዎች ቦታ ለመለወጥም ተገደዋል። የ61 ዓመቱ ቤዞስ በዚህ ዓመት ፎርብስ መጽሔት የቱጃሮች ዝርዝር መሰረት 227 ቢሊዮን ዶላር የተገመተ ሲሆን፣ የዓለማችን አራተኛው ሀብታም መሆኑም ተገልጿል። ቤዞስ የአማዞንና መንገደኞችን ወደ ጠፈር የሚያመላልሰው ብሉ ኦሪጅን ባለቤትም ነው። ጥንዶቹ ከቀድሞ ትዳራቸው በድምሩ ሰባት ልጆች አሏቸው። ቤዞስ ከማክሲን ስኮት ጋር በነበረው የቀድሞ ጋብቻ ሶስት ወንድ ልጆችና አንድ የማደጎ ሴት ልጅም አሉት። ጥንዶቹ 25 ዓመታት አብረው ከቆዩ በኋላም በ2019 መፋታታቸውን በትዊተር ያሁኑ ኤክስ በይፋ ማሳወቃቸው ይታወቃል። ፍቻቸውን ሲያጠናቅቁም ባለቤቱ የድርሻዋ ነው የተባለውን 35 ቢሊዮን ዶላር አግኝታለች። 35 ቢሊዮን ዶላር ድርሻዋን የተቀበለችው ማኬንዚ ከዓለማችን ሀብታም ሴት ዝርዝር ውስጥ ገብታለች። ይህ ብቻ ሳይሆን በዓለማችን ቁጥር አንድ ከሆነው የኢንተርኔት የችርቻሮ ግብይት ድርጅት አማዞን የ የአራት በመቶ ድርሻ ማግኝታለች። አዲሷ ሙሽራ የ55 ዓመቷ ሎረን ሳንቼስ ሄሊኮፕተር የማብረር ፈቃድ ያላት ሲሆን የብላክ ኦፕሳቬሽን መስራችም ናት። ይህ የመጀመሪያዋ በሴት በባለቤትነት የሚመራ የሚተዳደረው አየር ላይ የሚሰሩ ፊልሞችና ፕሮዳክሽን ድርጅቶች እንደሆነ የብሉ ኦሪጅን ኤክስ አካውንት ያስረዳል። አንድ ወንድ ልጅ ከቀድሞ የፍቅረኛ አጋሯ ቶኒ እና ሁለት ልጆች ከመጀመሪያ ባለቤቷ የሚዲያና የመዝናኛ ስራ አስፈጻሚ ፓትሪክ አሏት። በትዳር ለ14 ዓመታትም ቆይታለች። የቤዞስና የእጮኛውን ደስታ ደስታዬ ነው ያሉ ወደ 200 የሚጠጉ እንግዶችም ተጋብዘዋል። አንዳንዶቹ ለሰርጉ ዝግጅት ቀድመው የደረሱ ሲሆን የዶናልድ ትራምፕ ሴት ልጅ ኢቫንካና ባለቤቷ ጃሬድ ቀድመው ከደረሱት መካከል ናቸው። በግንቦት ወር በሳንቼዝ የፓሪስ በተዘጋጀ የላጤ ፓርቲ ላይ ከተገኙት እንግዶች መካከልም ኪም ካርዳሽያን፣ ክሪስ ጄነር፣ ድምፃዊ ኬቲ ፔሪ፣ ተዋናኝና ፕሮዲሰር ኢቫል ሎንጎሪያ፣ ናታሻ ፓናኖላ እና የፎክስ ስፖርት አዘጋጇ ቻሪሳ ቶምሰን ይገኙበታል። ሰርጉ ላይ ሁሉም ይገኛሉ ተብሎም ይጠ በቃል። በዝግጅቱ ላይ ይገኛሉ ተብሎ ከተነገረላቸው ሌሎች ታዋቂ እንግዶች መካከልም ኦፕራ ዊንፍሬ፣ የሮክ ሙዚቀኛው ሚክ ጃገር እና ተዋናኝ ሊዮናርዶ ዲካፕሪዮ ይገኙበታል። እንደ ኢጣሊያን መገናኛ ብዙሃን ዘገባ በአካባቢው የሚገኙ ሁሉም ቅንጡ ሆቴሎች እንዲሁም ጀልባዎች በሰርጉ ዝግጅት ላይ በተሳታፊዎች ተይዟል። የግል አውሮፕላኖች የቬነስ አየር ማረፊያን ያጨናነቃሉ ተብሎም ይጠበቃል። የግል ጀልባዎችም ወደ ቡን ይቆጣጠሩታል። አምስት ሆቴሎች ሙሉ ለሙሉ የተያዙ ሲሆን የቀድሞው የአሜሪካ የባህር ኃይሎች ጥበቃ ለማድረግም መቀጠራቸው ተሰምቷል። ለሰርጉ እስከ 55.68 ሚሊዮን ዶላር ወጪ እንደሚሆንም የቬነስ ከተማ አስተዳደር አስታውቋል። እንዲህ አይነት በርካታ ዶላር የወጡበት ሰርግ በቬነስ ሲካሄድ ይህ ሰርግ የመጀመሪያው አይደለም። እንደ ኤሮፓያን አቆጣጠር 2014 ተዋናኙ ጆርጅ ክሎኒ የሰብአዊው መብት ተሟጓቿን አማልን ሲያገባ ሰርጉ እዚሁ ቬነስ ውስጥ ነበር የተከናወነው። አንጋፋው ጋዜጠኛ ደረጃ ኃይሌና ጃምቦሪል ስቴት በጋራ ለመስራት የሚያስችላቸውን ስምምነት በትላንትናው ዕለት በአዲስ አበባ ሂልተን ሆቴል ተፈራርሟል። የአምባሳደርነት ስምምነቱ ለሶስት ዓመታት የፈጸመው ጋዜጠኛ ደረጃ ኃይሌ ይህን ስምምነት በመፈረሜ ደስተኛ ነኝ። ቀጣይ ስራዎቼ ላይ ትኩረት አድርጌ እንደምሰራ ያደርገኛል፣ ብሏል። በህይወት ዘመኔ የምችለውና የማውቀው ስራ ጋዜጠኝነት ብቻ ነው ያለው ጋዜጠኛው ሙያው ግን የልፋትን የሚከፈል ባለመሆኑ ብዙ ሊሰራበት ይገባል ሲል አሳስቧል። የተቋሙ ስራ አስፈጻሚ ደበበ ሰይፉ በበኩላቸው ጃምቦ ሪል ስቴት በጋዜጠኛ ደረጀ ኃይሌ መወከሉ ትርፋማ ያደርጓል ሲሉ ተናግሯል። ቤቴን ፈልጋለው በሚል መሪ ቃል የአዲስ አበባ ቤቶችን እጥረት ለመቅረፍ የበኩሉን ድርሻ ለመወጣት ቤቶችን በመግዛት የሚታወቀው ሪል ስቴቱ በስሩ ከሺ በላይ ቋሚና ጊዜያዊ ሰራተኞችም እንዳሉ ተገልጿል። ጃምቦ ሪል ስቴት በሪል ስቴት ልማት ዘርፍ ከተሰማራ በኋላ ከመቶ በላይ ፕሮጀክቶች ላይ የተሳተፈና በመሳተፍ ላይ እንደሚገኝ የገለጹት ስራ አስኪያጁ እስካሁን ሰባት መቶ የሚሆኑ ቤቶችን ለቤት ባለቤቶች ገንብቶ ለተጠቃሚዎች ማስረከቡን ተናግረዋል። አክለውም አሁንም በርካታ ቤቶችን እየገነባን ነው፣ ወደፊትም አጠናክረን እንቀጥላለን ብለዋል። ሪል ስቴቱ ከተለያዩ እህት ኩባንያዎች ጋር በመሆን በአጋርነት ማህበራዊ ኃላፊነቱን እየተወጣ እንደሚገኝ የገለጹም ሲሆን፣ የዕለቱ አምባሳደርነት ፊርማን ስራውን በተሻለ ለማቀላጠፍ ያስችላል ሲሉም ከፊርማው በኋላ ተናግረዋል። በቅርቡ በሰሜን አሜሪካ የኢትዮጵያን የስፖርት ፌስቲቫል ላይ ጋዜጠኛ ደረጀ ኃይሌ ጃምቦ ሪልስቴትን በመወከል የመጀመሪያውን የስራ እንቅስቃሴ እንደሚጀምርም ተገልጿል። ሪልስቴቱ ስቴቱ በቅርቡ 60 ዓመት የልደት በዓሉን ላከበረው ጋዜጠኛ ኃይሌ በአፍሪካ ህብረት በሚገኘው ሳይት ባለሶስት የመኝታ መኖሪያ ቤት በስጦታ ማበረከቱ ይታወሳል። መገናኛ ብዙሃን ለሚያጫወቱት ሙዚቃ ክፍያ የሚፈጽሙበት የሮያሊቲ ክፍያ ቀመርን ተግባራዊ ለማድረግ የሚያስችሉ ሁኔታዎች እየተፈጠሩ መምጣታቸው ተገለጸ። የህጉ ተሻሽሎ መውጣትን ተከትሎ ገቢራዊ ለማድረግ የጋራ የሙያ ማህበራቱ ያላቸውን ልዩነት አጥብበው በጋራ ለመስራት ስምምነት ላይ መድረሳቸው ተገልጿል። አሰራሩ በኢትዮጵያ ያልተሰራበት እና አዲስ በመሆኑ የተለያዩ ሀገራት ልምድና ተሞክሮ መጠናቱን የኢትዮጵያ የአእምሯዊ ንብረት ባለስልጣን ዋና ዳይሬክተር አቶ ወሉ ይመስል ተናግሯል ሙሉ ትግበራውን በቴክኖሎጂ የታገዘ ለማድረግም በርካታ የቅድመ ዝግጅት ስራዎች መሰራታቸውን አብራርቷል። ሙዚቃ ቅጂና ተዛማች መብቶች የሮያሊቲ ክፍያ ቀመር ላይ ያተኮረ ውይይትም ከጋራ አስተዳደር ማህበራት የኪነ ጥበብ ባለሙያዎች፣ የብሮድካስት ተቋማት ተወካዮች ጋር ተካሂዷል። የሮያሊቲ ስርዓት ቀመር ዝግጅት ኮሚቴ አባላት የኢትዮጵያ የሙዚቃ ቅጅና ተዛማች መብቶች የጋራ አስተዳደር ማህበር ፕሬዚዳንት ሙዚቀኛ ኃይለ ሚካኤል ጌትነትና የኢትዮጵያ ቅጅና ተዛማች መብቶች የጋራ አስተዳደር ማህበር ምክትል ፕሬዚዳንት ሙዚቀኛ ቴድሮስ ሞሲሳ ለተዘጋጀው የሮያልቲ ክፍያ ቀመር ማብራሪያ ሰጥቷል። የመገናኛ ብዙሃን ተቋማት የሮያልቲ ክፍያ በተደራሽነት ሽፋን በገቢ በስርጭትና በሌሎች መመዘኛዎች ላይ ተመስርቶ የሚተገበር መሆኑን ባቀረቡት የመነሻ ጥናት ገልጿል። ስርዓቱን በቶሎ ተግባራዊ ማድረግና የባለቤቶችን ተጠቃሚነት ማረጋገጥ እንደሚገባም ባለመብቶች የገለጹ ሲሆን የቀረበው የቀመር አተገባበር ላይ ውቀጣይ ውይይቶችና ጥንቃቄ የተሞላበት እንዲሆን ብሮድካስት ተቋማት ወክለው የተገኙ ተሳታፊዎች ሀሳብ ሰጥተዋል። ድምፃዊው ይሁኔ በላይ ፍኖተ ጥበብ የሚል ርዕስ የሰጠውን መጽሐፉን ለአንባቢያን ይፋ አደረገ። በመጽሐፍ በኢትዮጵያ ከተወለድኩበት ፍኖተ ሰላም እስከ አሜሪካ እንዲሁም በሙዚቃ ህይወቴ ኑሬን ያሳለፍኩት ጉዞ የሚተርክ ነው ብለዋል። ይሁኔ በላይ ለመጽሐፉ ዝግጅት በተለያዩ ጊዜ በስራ ላይ እያለም ጽፎ ያስቀመጣቸው ማስታወሻዎቹን መነሻ እንደሆኑ ገልጾ የኮቪድ-19 ወረርሽኝ ጊዜ ሀሳቡን ወደ መጽሐፍ አሳድጎ ሲዘጋጅ እንደነበረም ተናግሯል። ለንባብ ቅርብ መሆኑን ባለው ክፍተት ሁሉ እንደሚያነብና ለጽሁፉ ልምድ እንደሰጠው ገልጾ ፍኖተ ጥበብ የተሰኘው መጽሐፍ በተደራጀ መንገድ እንዲሁም ስነ ጽሁፋዊ ለዛ ባለው ሁኔታ እንዲቀርብ

መጋቢ ጥበባት አበራ ደሙ ፓርቶት ስራ እንደረዱ ተናግሯል። ይህ መጽሐፍ ከኢትዮጵያ በተጨማሪ በነገው ዕለትም በአሜሪካ የሙያ ባልደረቦቹ በተገኙበት እንደሚመረቅም ተገልጿል። ይሁኔ በላይ በግሉ ከሰራቸው ዘጠኝ የሙዚቃ አልበሞች በተጨማሪ ከፍቅር አዲስ፣ የሽመቤት ዱባለ፣ አሰፋ ደባልቂ ጋር በቅብብል ዘፍኗል። ከማርቲው ለገሰ፣ ሀብተ ሚካኤል ደምሴ፣ እያዩ ማናዘዋል ጋርም ስብስብ ስራዎችን በካሴት አሳትሟል። አሁን ደግሞ የአሜሪካ ቦክስ ኦፊስ የፊልም ደረጃን ከአንደኛ እስከ ሶስተኛ ያሉትን የምንቀኝ ይሆናል። በዚህ ሳምንት የአሜሪካዊ ቦክስ ኦፊስ የፊልም ደረጃ ሀውቱ ትሬን ዩርድ ድራገን የሚለው ፊልም አንደኛ ደረጃ ላይ ተቀምጧል። ይህ ፊልም በዩኒቨርሳል ፒክቸር ለእይታ የበቃ ሲሆን ለሁሉም የዕድሜ ክልል እንዲሆን ተደርጎ ተዘጋጅቷል። የሁለት ሰዓት ከአምስት ደቂቃ ርዝማኔ ያለው ሀውቱ ትሬን ዩርድ ድራገን ፊልም አክሽን አድቬንቸር ኮሜዲ ሳይንቲፊክ ፊክሽን ይዘትም ተላብሷል። በዚህ ሳምንት አንደኛ ደረጃ ላይ የሚገኘው ይህ ፊልም ጁን 13 ለእይታ በቅቷል። ለሁሉም ዕድሜ ክልል ሆኖ ለእይታ የበቃው። ኤሊዮ በዚህ ሳምንት የቦክስ ኦፊስ የፊልም ደረጃ ሁለተኛ ደረጃ ላይ ተቀምጧል። ይህ ፊልም ጁን 20 ለእይታ የበቃ ሲሆን የአንድ ሰዓት ከ38 ደቂቃ የአየር ላይ ቆይታም ይኖረዋል። የፊልሙ ይዘትም አድቬንቸር፣ አኒሜሽን፣ ኮሜዲ፣ ድራማ፣ ፋሚሊ እና ሳይንቲፊክ ፊክሽንም ይኖረዋል። ይህ ፊልም በዋልት ዲስኒ ስቱዲዮ በሞሽን ፒክቸር ለእይታ በቅቷል። በዚህ ሳምንት ለእይታ የበቃው ትዌንቲ ኤት ይር ሌተር በቦክስ ኦፊስ የፊልም ደረጃ ሰንጠረዥ ሶስተኛ ደረጃ ላይ ተቀምጧል በ75 5 ሚሊዮን ዶላር በጀት የተሰራው ይህ ፊልም 115 ደቂቃ ርዝማኔ ያለው በሶኒ ፒክቸርስ ለእይታ የበቃው 28 ይርስ ሌተር ጁን 20 ለእይታ የበቃ ሲሆን የአስፈሪ ፊልም ይዘትም ተላብሷል። በዚህ ሳምንት አራተኛ ደረጃ ላይ የተቀመጠው ሊሎ ኤንድ ስቲች የተሰኘው ፊልም ሲሆን ፊልሙም 105 ደቂቃ የአየር ላይ ቆይታ ያደርጋል። በዚህ ሳምንት አምስተኛ ደረጃ ላይ የተቀመጠው ሚሽን ኢምፖሲብል የተሰኘው ፊልም ነው። 170 ደቂቃ የአየር ላይ ቆይታ የሚያደርገው ይህ ፊልም የአክሽን ገጸ ባህሪን ተላብሷል። ሜይ 23 ለእይታ የበቃውን ፊልም ቶም ክሩስ በፕሮዲሰርነትና በተዋናኝነት ተሳትፏል። ፊልሙም በፓራማውንት ለእይታ በቅቷል። ስትከታተሉት የነበረው መረጃ ይህን ይመስላል። ለተለመደው ላይክ፣ ሸር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።